መዝሙር ዳዊት መዝሙር 111 እግዚአብሔርን የሚፈራ ትእዛዙን የሚፈጽም የሚጠብቅ ሰው ምስጉን ነው። ዘሩ በምድር ላይ ብርቱ ይሆናል። የቅኖች ትውልድ ትባረካለች። ክብርና ባለጠግነት በቤቱ ነው፣ ጽድቁም ለዘላለም ይኖራል። ለቅኖችም ብርሃን በጨለማ ወጣም። እግዚአብሔር መሐሪና ይቅር ባይ ጻድቅም ነው። ቸር ሰው ይራራል፣ ያበድራል፣ በፍርድም ነገሩን ይፈጽማል። ለዘላለም አይናወጥም። የጻድቅ መታሰቢያው ለዘላለም ይኖራል። ከክፉ ነገር አይፈራም። በእግዚአብሔር ለመታመን ልቡ የጸና ነው። በጠላቶቹ ላይ እስኪያይ ድረስ ልቡ ለመሆነው አይፈራም። ለገሰ ለችግረኞችም ሰጠ። ጽድቁም ለዘላለም ይኖራል። ስልጣኑ በክብር ከፍ ከፍ ይላል። ኃጢያተኛም አይቶ ይቆጣል፣ ጥርሱንም ያፏጫል ይቀልጣልም። ኃጢያተኞችም ምኞት ትጠፋለች። መዝሙር 112። የእግዚአብሔር ባሪያዎች ያመስግኑ፣ የእግዚአብሔርንም ስም አመስግኑ። ከዛሬ ጀምሮ እስከ ዘላለም ድረስ የእግዚአብሔር ስም ብሩክ ይሆን። ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የእግዚአብሔር ስም ይመስገን። እግዚአብሔር በአሕዛብ ሁሉ ላይ ከፍተኛ ነው። ክብሩም ከሰማያት በላይ ነው። እንደ አምላካችን እንደ እግዚአብሔር ማን ነው? በላይ የሚኖር በሰማይና በምድር የተዋረዱትንም የሚያይ ከአለቆችና ከሕዝቡ አለቆች ጋር ያኖረው ዘንድ ችግረኞችን ከመሬት የሚያስነሳ መስኪኑንም ከትቢያ ላይ ከፍከፍ የሚያደርግ መካኒቱንም በቤት የሚያኖራት ደስ የተሰኘችትም የተሰኘችም የልጆች እናት የሚያደርጋት መዝሙር መቶ ሰላሳ አራት የእግዚአብሔርን ስም አመስግኑ እናንት፣ የእግዚአብሔር ባሪያዎቹ እያመስግኑ፣ በእግዚአብሔር ቤት ውስጥ በአምላካችን ቤት አደባባይ የምትቆሙ። እግዚአብሔር ቸር ነውና እግዚአብሔርን አመስግኑ፣ መልካም ነውና ለስሙ ዘምሩ። እግዚአብሔርን የምትፈሩ ሆይ እግዚአብሔርን ባርኩ። በኢየሩሳሌም የሚያድር እግዚአብሔር ከጽዮን የተባረከ ነው። መዝሙር 135 እግዚአብሔርን አመስግኑ ቸር ነውና ምረቱ ለዘላለም ነውና። የአማልክትን አምላክ አመስግኑ ምረቱ ለዘላለም ነውና። የጌቶችን ጌታ አመስግኑ ምረቱ ለዘላለም ነውና። እርሱ ብቻውን ታላቅ ታምራትን ያደረገ ምረቱ ለዘላለም ነውና። ሰማያትን በብልሃት የሰራ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 ከበኩራን ጋር ግብጽን የመታ ምሕረቱ ለዘላለም ነውና። እስራኤልን ከመካከላቸው ያወጣ ምሕረቱ ለዘላለም ነውና። በፀናች እጅ በተዘረጋችም ክንድ ምሕረቱ ለዘላለም ነውና። የኤርትራን ባህር በየክፍሉ የከፈለ ምሕረቱ ለዘላለም ነውና። እስራኤልን በመካከሉ ያሳለፈ ምሕረቱ ለዘላለም ነውና። ፈርዖንንና ሠራዊቱን በኤርትራ ባህር የጣለ ምሕረቱ ለዘላለም ነውና። ሕዝቡን በምድረ በዳ የመራ ለዘላለም ነውና ውሃን ከዓለት ድንጋይ ያፈለቀ ምሕረቱ ለዘላለም ነውና ታላላቅ ነገስታትን የመታ ምሕረቱ ለዘላለም ነውና ብርቶችንም ነግስታት የገደለ ምሕረቱ ለዘላለም ነውና የአሞራውያንን የምንጉስ ሴሆንን ምሕረቱ ለዘላለም ነውና የባሳንን የምንጉስ አግን ምሕረቱ ለዘላለም ነውና መራችንን ርስት አድርጎ የሰጠ ምሕረቱ ለዘላለም ነውና ለበሬውም ለእስራኤል ርስትን ምሕረቱ ለዘላለም ነውና እኛንም በመዋረዳችን አስቦ ምረቱ ለዘላለም ነውና፣ ከጠሎታችን ከጠላቶቻችን እጅ አድኖናልና። ምረቱ ለዘላለም ነውና፣ ለስጋ ሁሉ ምግብን የሚሰጥ፣ ምረቱ ለዘላለም ነውና። የሰማይን አምላክ አመስግኑ፣ ምረቱ ለዘላለም ነውና። መዝሙር 137 አፌቱ በፍጹም ልቢ አመሰግናለሁ፣ የአፌን ነገር ሰምተኛልና። በመላእክት ፊት ዘምርላለሁ፣ ወደ ቅድስናም መቅደስ ሰግዳለሁ። በስምህ ሁሉ ላይ ቅዱስነትህን ከፍ ከፍ አደርጋለሁ። ስለ ምህረትና ስለ እውነትህ ስምን አመሰግናለሁ። በጠራውም ቀን በፍጥነት አድምጠኝ ነፍሴን በብዙ ኃይል አጸንሁ። አቤቱ የምድር ነገስታት ሁሉ ያመሰግንሃል። የአፈን ቃል ሁሉ ስምታ ተሰምተዋልና በእግዚአብሔር መንገድ ይዘምራሉ። የእግዚአብሔር ክብር ታላቅ ነው። እግዚአብሔር ከፍ ያለም ወደ ችግርኞችም ይመለከታል፣ ተቤተኞችንም ከሩቅ ያውቃል። በመከራ መካከል እንኳ ብሄድ አንተ ሀይወት አደርገኛለህ። በጠላቶች ቁጣ ላይ እጆቼንም ተዘረጋለህ፣ ቀኝህም ታገናኛለች። እግዚአብሔር ይበቀልልኛል። አቤቱ ምህረትህ ለዘላለም ነው። አቤቱ የእጅህን ሥራ ቸል አትበል።